አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራቸው የቻናሌ ተከታታዮች እንዴት ናችሁ? ከሌጋር አልሐምዱሊላሂ ረቢል አለሚን። ውዶች ይ እንግዲህ የት እንዳለሁኝ እስኪ የምትገምቱ የውርጌሳ ልጆች፣ እችን አካባቢ የምታቋት በነገራችን ላይ ያው ተቀያይረዋል። አሁን ላይ ምንድነው የተቀየረበት? አረንጓዴ ሆኗል። በፊት ይሄ መላጣ ነበረ እንዳለ ድሮ ካሀገር ሳንወጣ ማለት ነው ይሄ የምታዩት እዚች ምንድ ነው አፈር ቁልል ነው ምናምን አሸዋ ቁልል ነው ምናምን እንላት ነበር። እና ወክ የምንመጣበት አካባቢ ነው ይህ አካባቢ እናላችኋለሁኝ፣ ውዶችዬ እዚህ ነበረ ወክ እያልን ከከተማ ወደዚህ የምንመጣው ማለት ነው። እቺ ደግሞ እዚች ተጀምራ የቀረሽ ቤት አለች። ያው ጭርቻ ዳር ስለሆነ ኔ ለምን እንደሆነ አላቅም እንደዚህ ሆና ቀርታለች። በጣም ቆይታለች ብዙ ጊዜ ሆኗታል። እና ያው እዚች ነኝ ያለሁ ትላችሁ አለሁኝ ምንላችሁ ፈልጌ የመሰላችሁ የመጣሁበት ምክንያት ማለት ነው፣ ባጃጅ ይዤ ማለት ነው። በባጃጅ ያው አቀበት ምናምን የሆነ መንገድ ሆነብኝና ጠራራ ነው እና ጸሐይ ስለሆነ አስር ብር ነው የሚኬደው መንገዱ ማለት ነው። እና ባጃጅ ውስጥ ገባሁኝ። አሁን ምን እንዳለኝ ታውቃላችሁ? ባለባጃጁ ኩንትራት ነው እንዴ አለኝ። እንዴ ለዚህ መንገድ ነው እንዴ ኩንትራቱ የምከፍለው ምናምን አልኩት። ማለቴ ወደ ከተማ አካባቢ ድረስ ነው እንግዲህ ካለሁበት ቦታ አድርሰኝ አልኩት ማለት ነው እና እንዴት ለዚህ ከፍላለሁኝ ኩንትራት ስለው፣ አይ ጥርዝ ከሆንሽ ብዬ ነው ካልሆንሽ ታዩ አለኝ። እንዴ ጥርዝ ታዲያ ይከፍላል እንዴ የኔ ያህል ብር ኩንትራት ለዚህ ምናምን ለዚህ መንገድ ምናምን ስለው፣ እነሱ ጣጣ የለባቸውም ሁለት መቶ ብር ሁለት መቶ ብር ከዚች እዛች ክፈሉ ካልናቸው ይከፍላሉ ምናምን አለኝ። በጣም ነው የተደነቅኩት ወላሂ። እና ብዙ ጊዜ ብዙ ወሬ ሰምታችሁ ከሆነ ራሱ በቃ ዋጋ ራሱ ገና እናንተ ስትሄዱ ዋጋ ይጨምሩባችኋል። ጥርዝ መሆናችሁን ካወቁ በተለይ እንደዚህ የሚቃብለው ሰው ምናምን ከሆነ ገና ስትመጡ ዋጋውን ከፍ አድርገው ነው የሚጠሩላችሁ። ለምን ከፍለው ይሄዳሉ ስለሚሉ ማለት ነው። እና በጣም ግራ ገባኝ እኔ በነገራችን ላይ ያው እንደዚህ ለባጃጅ ምናምን ለትራንስፖርት እንደዚህ ያሉኝን ከፍይ ባላቅም ግን ገንዘባችሁ በእጃችሁ የያዛችሁት ገንዘብ የሚያልቅ አይመስላችሁም ወላሂ ነው የሚላችሁ እንደመጣችሁ ቢያንስ እስከ ሁለት ወር ሶስት ወር እስከምትቆዩ ድረስ በዛን ሰዓት ማለት ነው እናንተ የያዛችሁት ብር በቃ ምንም ያልቃል ብላችሁ በፍጹም አታስቡም የፈለጋችሁበት ያሉትን ዋጋ ከፍላችሁ ነው የምትመጡት ለምን ባጃጅ አይሆነም ለምን መኪና አይሆንም? ሱቅ ቦታ ሄዳችሁ የምትገዙት እቃ ከፍ ካደረጉባችሁ ሳትከራከሩ ሁላ ትገዛላችሁ። እና ምልላችሁ ፈልጌ ነው መታችሁ ይሄ ስሜት ብራችሁን ከረጫችሁ በኋላ ዋጋ የለውም እና ለዛ ነው ቀድሜ ልንገራችሁ ብዬ ማለት ነው። የመዳም ቅመሞች እንግዲህ ከመጣችሁ በኋላ እዚህ በቃ ገንዘባችሁን በደንብ ነው መያዝ ያለባችሁ። በቃ አጥብቃችሁ እንደዚህ ለባጃጅ ኩንትራት ምናምን እያላችሁ ሁለት መቶ ብር አምስት መቶ ብር፣ ለምንድን ነው የባጃጅ ኩንትራት የምንከፍለው እንዴ? እና ልጁ ምን አልኩት፣ አረ እኔ ጥርዝ አይደለሁም ወንድሜ፣ የምትወስደኝ ከሆነ ውሰደኝ፣ ያለበለዛ ወይ ልውረድ አልኩት። ከዛ አረ ችግር የለውም እኔማ ደርስሻለሁኝ፣ ግን ያው እንደው ጥርዝ ከሆንሽ እኔም እንዳይቀርብኝ ብዬ ነው አለኝ እና፣ በጣም የሚገርም ነገር ነው አጋጣሚው። ያው ብዙ ሰዎችም ያወራሉ እንደዚህ። ንፋሱ በዛ በጣም ውዶችዬ። እና ብዙ ሰዎች ራሱ ያወራሉ በቃ እነዚህ ጥርዞች ምናምን መተው ያሏቸውን እየከፈሉ ምናምን ይላሉ። በቃ ለምን እንደዛ እንደምንከፍል አላቅም። ስሜቱን አሁን እኔ የዛኔ ራሱ በቃ የያዝኩት ብር የሚያልቃል መሰለኝም ነበረ። በቃ የትም ቦታ ሄጄ መክፈል ምናም ምናምን ነበረ እና ብራችሁን አትበትኑ ልላችሁ ፈልጌ ነው። ባጃጅ ላይ ይሁን የትም ሂዱ። ደሞ እዚህ ጋር ነግራቸው አለ ከዚህ በፊት ለቅሶ ምናምን። አሁን ስትመጡ ከውጭ ሀገር ስትመጡ ኢትዮጵያ ስትገቡ በቃ ብዙ ሰው የሞተበት ጋር ቤተሰቦቻችሁ በግድ ይዘዋችሁ ይሄዳሉ። እናንተ ራሱ እንትን ባትሉ ማለት ነው አናቃቸው ምናምን ብትሉ ራሱ ማትግባባቸው ሰዎች ቢሆኑ ራሱ ቤት ዘመዶች ዘመዶቻችን ናቸው እና ግዴታ መሄድ አለባችሁ ብለው አንጠልጥሎ ይወስዷቸዋል ማለት ነው። በምትሄዱ ሰዓት ደግሞ ምን ይሏቸዋል? ለከሌ ሁለት መቶ ብር ትሰጫለሽ ለከሌ አምስት መቶ ብር ትሰጫለሽ እያሉ እነሱ ይወስንባቸዋል ማለት ነው። እኔ እንደመጣሁኝ መጀመሪያ ላይ ለአንድ ለሁለት ሰዎች ሰጥቼ ነበረ። አላወቅኩም። በጣም ግራ ገባኝ ማለት ለምን እንደሚሰጡ እንኳን አላወቅኩም ነበረ። ከዛ የሞተባቸው ሰዎች ጋር ሲሄድ እንደዚህ ብር ስጭ ምናምን ተብዬ ስሰጥ እኔ መሰለኝ ከውጭ የመጣ ሰው እዚህ ላለ ሰው መስጠት ግዴታ አለበት የሚለው ነበረ የመጣልኝ ማለት ነው። ለካ ያ የሞተበት ሰው አደግር ነው። ሱብሃናላ ወላሂ፣ በጣም የሚገርም ነገር ማለት ነው። እኔ አላወኩ ነበረ። ከዛ በኋላ ምንድነው ምናምን እንደዛ ስል እንደ በየሞተበት ሂዳችሁ በቃ ትሰጣለች ምናምን የሆነች እንደዚሁ አብራኝ የመጣች ነበረች አንድ ሰሞንና ያው እንደዚህ ይሰጣል ምናምን ብር አለችኝ። ይሄሽ በየሞተበት ሰው ይሄድ ለነሱ አደገር። የዛን ጊዜ ሲሞት ሰውየው የሚሰጠው አደገር አለ አይደለ አንቺ አስር አመትም ይሁን አምስት አመት ይሁን አድረሽ ብትመጪ ያን ለቅሶ ስትደርሺ ብር ትከፍ ያለሽ ማለት እንዴ? ይሄ ነው እንዴ? ይሄማ በእስላም የተጠላ ነው ብዬ በፍጹም የማይደረግ ነገር ነው ብዬ ታውኩኝ ማለት ያን። ነገር ግን አንዴ ሁለቴ ሰጥቻለሁ። እኛ ላይ ቀር ይበለኝና፣ ይሄን ነገር ታደርጋላችሁ። ወላሂ በቃ በየሄዳችሁበት እነሱ እንደውም እንትኑን ብሩን ሁላ ሊቆርጡላችሁ ይችላሉ። ገባችሁ? እና እንደዛ አድርጋችሁ ገንዘባችሁን እየበተናችሁ እንዳትጨርሱ። ወላሂ አምስት ሳንቲም ለሰው ማውጣት የለባችሁም፣ ለማንም ማለት ነው። በቃ ገንዘባችሁን ጥብቅ አድርጋችሁ ስትይዙት፣ ያኔ ለመጥፎ ነገራችሁ ይሆናችኋል። መቼም የሰው ልጅ ጥሩ ነገር እንዳጋጠመው ሁሉ በየጊዜው መጥፎ ነገር እንደ በጎን እንደሚያጋጥመው የታወቀ ነው። በተለይ በሽታ እዚህ ኢትዮጵያ ከመጡ በኋላ ነው ብዙ ህቶች እኔን ጨምሮ በሽታ የሚያጋጥመን ማለት ነው። ገና እንደመጣችሁ ነው ሲጀመር ንፋሱ ምኑም እየተባለ ጉንፋን ነሽ ይሄ ምንድነው ስሙ ታይፎድ ታይፈስ እየተባለ ሐኪም ቤት የምትሄዱት ማለት ነው። እና አላህ ይጠብቃችሁ መጥተው ብዙ ህቶች ሐኪም ቤት ሂደው ወጭ ሳያወጡ ቀርቶ ቀርተው አያውቁም። እና ለዛ ለዛ ለክፉ ቀን ይሆናችኋልና ገንዘባችሁን አጥብቃችሁ ብትይዙ ጥሩ ነው። የሆነ ስራ እንጀምራለን ብላችሁ ካሰባችሁም መታችሁ ወዲያውኑ በቅ በቃ ወዴትም ወዴትም ሳትሄዱ ማንም አይጠቅማችሁም። ወላሂ ዘመድ ከሌ ዘመድ ጥየቃ፣ ከሌ ለቅሶ፣ ሊደርሰው ከሌ እንደዚህ ላደርገው እያላችሁ ገንዘባችሁን ሳትበትኑ በትኑ። ወዲያውኑ ካሰባችሁበት ነገር ላይ ወዲያውኑ ነው። ካላወጣችሁት ያን ነገር እያደር እያደር የያዛችሁት ብር እየተቆላቆለ ምንም ሳታውቁት ምንም ይለው በቃ እልም እንደው። ለምን አምስት መቶ ሺህ ስድስት መቶ ሺህ አይኖራችሁም እጃችሁ ላይ? እኔ በቅርብ በዘመድ ውስጥ የማቃት ልጅ ነበረች እና እዚህ ዘመድ ናት፣ ወደ መሀል አምባ ማለት ነው። አራት መቶ ሺህ ብር ጨርሳለች፣ ምንም ሳትሰራበት በእጇ ይዛ ማለት ነው። ብዙም አልቆየችም እዚህ አገር ራሱ እና መልሳ ወደ ስደት ማለት ነው። እና ውዶች፣ እየያዛችሁት ብር ስታስቡት ብዙ ይመስላችኋል፣ ነገር ግን የለውም። ባዶ ገለባ በሉት። እና ሳታስቡት በቃ መቼ እንደጠፋ እንኳን ሳታስቡት እልም ብሎ ነው የሚያልቅባችሁ። ስለዚህ ስራ ያሰባችሁት ከሆነ ካሰባችሁት ስራ ላይ ወዲያውኑ ማውጣት አለባችሁ ያንን ገንዘብ እንጂ ቆይ አንድ ወር ልቀመጥ፣ ቆይ ቤተሰብ ጋር በደንብ ልጫዋት፣ አንዱ ቤት አንዱ ቤት ዘመድ ለዘመድ እየሄዳችሁ ብዙ ገንዘባችሁን እየበተናችሁ እንዳትጨርሱ ላችኋለሁኝ። ውዶችዬ፣ በጣም ነው ከባድ ነው። ጥርዝናው እየተባለ ጥርዝናት እየተባለ ወላሂ፣ ስትመጡ ብራችሁን ሊበላ ሊያስጨርሳችሁ የሚፈልግ በጣም ብዙ ነው። ባደው ይሁን ዘመዱ ይሁን ወላይ ነው የምላችሁና፣ ውዶች ውዶቼ ከባጃጅ ጀምሮ እንደዛ መጠንቀቅ አለባችሁ። ለዛሬ ያለ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዙ ያደርግልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ